አድማች ተመለካቾች እንደምናረፈዳችሁ የሰዓቱን አበይትና ምሰበር መረጃዎች ይዤ ያለው በቅድሚያም ዋና ዋናዎቹን በማስቀደም አለው። በአማራ ክልል የሚደረገው ውጊያ ዛሬም እንደቀጠለ ነው። የፋኑ ኃይሎች በተለያዩ ግንባሮች ባደረጉት ከባድ ትንቅንቅ እንደሆነ እንደሆነም እየተነገረ ነው። አገዛዙ የሚመካባቸው የጦር መሪዎቹም ጦራቸው በፋኖም እየተገረሰሰባቸው ነው። በርካታ የብልጽግና ወታደሮች ሙትና ስለኛ ሲሆኑም፣ በምርኮ የተያዘውም የአገዛዙ ሰራዊት ብዛት አጀብ ነው ተብሏል። የቦምብ ጥቃቶችም ተፈጽመዋል። በጥቅሉ በአማራ ክልል እየተደረጉ ያሉ የጦር ግንባር መረጃዎችን ወደ እናንተም አቀርባቸዋለሁ። በእስክንድር ነጋ የሚመራው የአፈህድ ድርጅትም ለፋኖ ብሔራዊ ኃይል የአንድንሁን ጥያቄ አቀርበዋል። እነ እስክንድር ነጋም እንታረቅ ብለዋል። ከዚህ ጉዳይ ጋር በተያያዘ ሰፊ ትንታኔ ይዘናል፣ እናስደምጣችኋለን። ከወሎ ቋራ ድረስ እየተጎማሸሩ ከቋራ ወሎ ድረስ እየተጎማሸሩ ስለተመለሱት የምሬ የወሎ ፋኖች ጉዞ እንዲሁም ከባህር ዳር ቢሮ መውጣት ስለከበደው አረጋ ከበደ አመራር የሚዳስስ መረጃም ይዘናል። እንመለክተዋለን። ኤርትራ ጦሯን ስለማስጠጋቷ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ሕዝብ ላይ ስለማላገጣቸው እንዲሁም ስለ ሕዝባዊ አመፅ የሚዳስሱ መረጃዎችን አጠናክረናል እና እናቀርባቸዋለን። ከውጭ ፑቲን ከዩክሬን ጋር ያለምንም ቅድመ ሁኔታ የሰላም ንግግር ለመጀመር ሀሳብ ስለማቅረባቸውም ተሰምተዋል። ይህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ፣ አድማጭ ተመልካቾች። እንደምንቆያችሁ ከላይ ባርዕስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች፣ ቪዲዮ ላይ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ሰዎች ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየታችሁ እንድሰጡ እየጠየቅን በቀጥታ ውድ መርጆች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩም። በቅድሚያም የኢትዮጵያው መሪ አብይ አህመድ አሊ እንደ ሉዊስ አምስተኛ ባለቤት ማሪ አንቲኔታ፣ ታሪካዊው የፈረንሳይ አብዮት ልክ እንደ ሀገራችን ኢትዮጵያ የኢኮኖሚ መሽመድመድን ተከትሎም የተነሳ የህዝብ ነውጥ ነበር። የፈረንሳይ ህዝብ የረሃብ አለንጋም ይገርፈዋል። በአንጻሩ ሉዊስ አምስተኛ እጅግ ዘመናዊ ቤተ መንግስት እያስገነባ ነበር። በወቅቱ የገጠመውን የረሃብ ጠኔም መቋቋም ያቃተው የፈረንሳይ ህዝብ በሰላማዊ ሰልፍ ሊገልጽ ወደ ቅንጡ ቤተ መንግሥት ራበን ራበን ራበን የሚል መፈክር እያሰሙም ይቀርባሉ። የንጉሡ ሚስት ከቤተ መንግሥቱም ወጣ ብላ ባላገሮቹ ምን እየጠየቁ እንደሆነም ትጠይቃለች። የቤተ መንግሥቱ ሰዎችም ሰልፈኞቹ ዳቦ ራበን እያሉ እንደሆነም ይነግሯታል። ያቺ በቅንጡ ቤተ መንግሥት የምትኖር ያቺ የረሃብ ምንነትን የማታውቅ ንግሥት ሌትዘይ ኤት ኬክ ለምን ኬካይ ብሎም ስትል መለሰች። ንግሥቲቱ ዳቦ ያጣም የተራበ ሰው ከየት አግኝቶም ሊበላ እንደሚችል መገንዘብ አልቻለችም ነበር። የህዝቡን ችግር በተገቢው አለመገንዘቧ ንግስቲቷ ለራበው ህዝብ ስላቅ መልስ ለህዝቡ መለሰች። የፈረንሳይ ህዝብ ሰላማዊ ሰልፉን ወደ አብዮት በመቀየር ንግስቲቷንና ባለቤቷን በላቸው። የኢትዮጵያ ጉድ አብይ አህመድ አሊም ምረዋል የሚለውን ህዝብ የገጠመውን የረሃብ ጠኔ መገንዘብ ባለመቻሉም በቀጣይ አምስት ወይንም አስርት ዓመታት በእያንዳንዱ ኢትዮጵያዊ ቤት ውስጥ ሮቦት ይኖራል ሲል ይናገራል። በየቤቱ ሮቦትስ ይኖራሉ። በእኔ ግምት በሚቀጥሉት ከአምስት እስከ አስር ዓመታት ቢበዛ፣ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ 20 ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ ማይደረስ እንደመሰለን ሁሉ እንደዚሁ ዛሬም ሮቦትስ ለተለያየ ፐርፐስ በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ይሆናል፤ በየቤቱ ሮቦትስ ይኖራሉ። ጠቅላይ ሚኒስትሩ የፈረንሳዊቷን ንግስት አንቲኔቴን ታሪክ እየደገሙ ነው። የኢትዮጵያ ሕዝብ ከመቼውም ጊዜም በላይም በረሃብ ጠኔም እየተቸገረም እየኖረም ነው። ከረሃብ የተረፈው በድሮን አረር እየረገፈም ይገኛል። በዚህን ሰዓት ስለ ሮቦት ማውራት ይሰው ምን ያክል ህልም አለም ውስጥ እንደሚኖር ማሳየ ነው ሲሉም በርካታ የፖለቲካ ሰዎች እየተናገሩ ነው። እንግዲህ ጥያቄው እየተራበ ያለው የኢትዮጵያ ሕዝብ እንደ ፈረንሳይ መሪዎች አብይንን ና ግብረ አበሮቹን ወደ አደባባይ አውጥቶ በትግሉ ይበላቸዋል ወይንስ እንዲሁም እንደ ቀልድ ይቀጥላል? መልሶን በቅርቡ የምናየው ይሆናል። ፋኖ አማራ ክልልን እየመራ መሆኑ ስለማሳያ የሆነው የዋርካው ምሬና ያረጋ ከበደ የጉዞ እቅድ ሲተነተን አረጋ ከበደ ከባህር ዳር ደሴም ደርሶም ከደሴ ወደ ኮምቦልቻ ተጉዞ ከኮምቦልቻ ደግሞ ወደ ሰቆጣ ሊንቀሳቀስ ሲያስብ ሰሜን ወሎ የሞት ቀጠና መሆኑ ገብቶት የህብስ ትራንስፖርት አልጠቀምም ያለው የዛሬ ሳምንት አካባቢ ነው። በሄሊኮፕተር ሰቆጣ ገባ። ጽንፈኛውን ኃይል በደንብ አጽድተናል ከዚህ ቀደም ከነበረባቸው አካባቢዎች ሙሉ በሙሉ ልቋል። ጥቁር አስፋልቱን አስለቅቀን እኛ ተቆጣጥረነዋል፣ ከወረዳ ወረዳም እንዲሁም ከቀበሌ ቀበሌም ነፃ ቀጠና ፈጥረናል ብለው ፕሮፓጋንዳ ሊነፉም አስበው የማይቻል መሆኑን ሲያውቁም፣ በሰማይ ብረር ብለው አረጋ ከበደን ሸኙት። በየብ ሲሞከር ብለው የሰሜን ምስራቅ እዝ ወታደር የቡድንና የነፍስ ወከፍ መሳሪያ ብረት ለበስ ፔምፔዎችን ጭምር ይዞም ለእጀባ ዝግጁ ሆነው እንደነበረ እንደነበርም ይታወሳል። አረጋ ከበደ ከኮምቦልቻ ተነስቶም በባቲና በጭፍራ እንዲሁም በቆቦና በኮረም አቆራርጦም ለመጓዝ እቅድ ተይዞለት የነበረ ቢሆንም ነገር ግን ከጭፍራ ቆቦና ኮረም ያለው መስመር በዋርካው ምሬ ፋኖዎች ስለተያዘም ጉዞው እንደተሰረዘም ዘግበን ነበር። በሌላ በኩል ላሊበላ ኤርፖርት አርፎም በመኪና ከላሊበላ ወደ ሰቆጣ ለመጓዝ ቢያቅድም የአፋ ባሃ አሳምኖ ኮር የሚባለው የዋርካው ጦር ያለ ስለሆነ በዛም መንቀሳቀስ አልተቻለም። በመጨረሻም በሄሊኮፍተር ወደ ሰቆጣ ከተማ ተጉዞም ሰቆጣ ከተማ ልዩ ስሙም ፈጥስጊ ተብሎ በሚጠራው አካባቢም ሄሊኮፍተሯ ማረፏን በወቅቱም ሚዲያችን ዘግቦላችሁ ነበር። ይህ በእንዲህ እንዳለ ዋርካው ምሬ ወዳጆም ከዋናው የጦር ሰፈሩ ተነስቶም ከደሴ በስተ ምዕራብ በመጓዝ አውላላ ሜዳ ላይ ህዝቡን አነጋግሮም ታጋዮቹን እያነቃቃ አልፎም አባይን ተሻግሮ ጎጃም የገባው በእግሩ ተጉዞ ነበር። ይህ ሁሉ ሲሆን ጉዞውን ለማስተጓጎል ደቡብ እዝ፣ ስድስተኛ እዝ፣ ምስራቅ እዝ እንዲሁም ሰሜን ምስራቅ እዝ ከኮማንዶ ክፍለ ጦር ጋር ሆነው የሞት ሽረት ትግል አድርገው ነበር። ነገር ግን ምሬ ወዳጁንና ጦሩን ማስቆም አልቻሉም። ይህን ሁሉ ውርጅብኝ ተቋቁመው ወንድሞቻችን የቋራውን አንድነት ጉባኤ ላይ ተሳትፈዋል። ዋረካው ምሬ ወዳጁ በአርበኛ አስረስማር የተመራው ልዑክ አቀባበል ሲያደርግለት የይልማመ ወርድ አየር ኃይል ድሮኖች ጭምር አከታትሎ በሶማና አባይ በረሃዎች አካባቢ አሰሳ ከማድረግ አልፎ ገደብ ታዳጊ ከተማ ውስጥ ትምህርት ቤት እያጠሩ ያሉ ከመቶ ሀያ በላይ ንጹሐንን መጨፍጨፉም አይዘነጋም። መንግስት ያልሞከረው መሳሪያም አልነበረም። ነገር ግን በምስራቅ ጎጃም ግንባር ለአባይ ወንዝ ተፋሰስ ቅርብ በሆኑ አካባቢዎች የሚንቀሳቀሱት የበላይ ዘለቀና ሳሙኤል አወቀ ክፍለ ጦሮች ከዋርካው አጃቢዎች ጋር ሆነው ከበባ ሰብረው ያሰቡበት ቦታ መድረስ የቻሉት የፋኖ አቅም ከመንግስት በልጦም እንጂም መንግስት አቅሙን አማጦ ስላልተጠቀም አልነበርም። ከምዕራብ ወሎ የተለያዩ ወረዳዎች የስምምቱ አንደኛ ኮር ሰራዊት ወጥሮም ወጥቶ ወደ መሃል ሳይንት ወግዲና መካነ ሰላም ተጠግቶ በረሃውን በመውረር ወደ አባይ ወንዝ ሞርተርና ዙ 23 ሲወረውር ውሎ ቢያድርም ምንም አላመጣም። ይልቁንስ በወግዲ ግንባር የደቡብ እዝ ኮሎኔል ምክር ምስጋናው በስ ስናይፐር ሲመታም ሌላ መቶ አለቃ ሲረሸን በሰዓቱ ውጊያም አንድ ጋንታ እግረኛ ወታደር ተሸኝተዋል። በመሃል ሳይንት ግንባር የተፈጸመው ጀብዶም አይረሴም ነው ሲሉም የፋኖ አመራሮች ገልጸውልኛል። የፋኖ አመራሮች ከየቦታው ተንቀሳቅሰው መገናኘታቸውና ጉባኤያቸውን በድል መፈጸማቸው የመንግስት የማድረግ አቅም ማሽቆልቆሉንና ፋኖ በፈለገ ሰዓት የትም መግባት እንደሚችል አስረጅ ነው ሲሉ የበርካታ ዓለም አቀፍ ሚዲያዎች ዘገባ ዘገባም አመላክቷል። ከዚህ ጋር በተያዘ ይህንን የምትመለከቱትን ጀግና ላስተዋውቃችሁ፣ ሸጋው ይባላል። ሸጓው ቋረኛው፣ አንድነቱ ያለምንም ሰላም መደፍረስ ኮሸታም ይጠናቀቅ ዘንድ ከአንድነቱ ጀርባ ያለው የጦሩ ገብሬም፣ የበፊቱ የአማራ ፋኖ አንድነት በጎንደር ምክትል ወታደራዊ አዛዥ አርበኛ ሸጋ ጌታቸው ቋረኛው ከነበረው አናብስት ጥምር ጦር ጋር ቋራን ከብልጽግና ኃይል በማጽዳት ነጻ ቀጠና በመፍጠር ላደረገው አስተዋጽኦም ከወዲሁ በ በርካታ ሙገሳዎችም እየተቀበለ ይገኛል። ይህ ጀግና ነው እንግዲህ ቋራና አካባቢውን ከብልጽግና ጦር ነጻ በማውጣት ለፋኖ አመራሮች አመቺና ምቹ የመወያ ስፍራ የፈጠረው። በቀጥታ ወደ ሌሎች መረጃዎች ያልፋለሁ። የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በወሎ ቤተ አማራ ንጉሥ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ የክፍለ ጦሩ ቃኞች ከብልጽግና ሰራዊት ጋር መተናነቃቸውን ቀጥለዋል። በትላንትና እለት አና ዋና በስቶቹም የአትሮንስ ብርጌድ አባላት በመሃል ሳይንት ወረዳም ዴንሳ ከተማ በመግባት በቦምብ ሲያናውጡት ብልጽግናን መግቢያም ቀዳዳም እንዲጠፋው ሲያደርጉት የዋሉ ሲሆን በተመሳሳይ በቆተት ከተማ ምሽጉ ያለውን የብልጽግናን ሰራዊት መሽታ ቤት ሲንዘላዘል ሳቶናዎቹ ሰርገው በመግባት አበራይተውታል። በዚህ ድንገተኝነት ባተረፈው ፈጣን ጥቃት ሁለቱ የብልጽግና ኃይሎች በአፍጢማቸው ተደፍተው ክላሻቸው በምርኮ ገቢ የተደረገ ሲሆን ሌሎች ብዛት ያላቸው ቅጥረኞችም ቁስለኛ ሆነዋል፣ ሲሉም የፋኖ ኃይሎች አስታውቀዋል። በተጨማሪም የክፍለ ጦሩ ቃኞች በወርቅ መውጫ መቀጠናም አጤዳስ ማርያም በሚባል ልዩ ቦታ የኦህዴድ ብልጽግናን ሰራዊት እየተንከረፈፈ ራሱን ሲጎትት ባደረሱበት የደፈጣ ጥቃት ሶስት ቅጥረኛ ኃይሎች የተደመሰሱ ሲሆን ቁጥራቸው ያልታወቀ ደግሞ ቁስለኛ መሆናቸውን ነው የመረጃ ምንጮቻችን እየገለጹልን። ይህ በእንዲህ እንዳለም በየአውደ ውጊያው ሽንፈት እና ውርደትን እንደ ክብር ልብስ የሚጎናጸፈው የብልጽግና ቡድን በወረዳ አውዴንሳ ከተማ ህዝብ ሰብስቦ የተለመደውን ከእውነት የራቀ ነጭ ውሸቱን ሲያወራ ውሏል። የሀገራችን ኢትዮጵያም የህልውና መሰረት የሆነውን አርሶአደር ፋኖዎችን አምጥታችሁ ካላስታረቃችሁን የአፈር ማዳበሪያም አታገኙም በማለት ሲያሸብራቸውና ከጉዳዩ ጋር ተያያዥነት ባይኖረውም ለፖለቲካ ፍጆታም እየዋላቸው ይገኛል። ከተሰብሳቢዎቹ መካከል የሃይማኖት አባቶች ታዳ ድጋ ሲሆኑ በሰሜኑ ጁንታ ጦርነት ወቅት የተቀረጹ ምስሎችን እያሳዩ ፋኖ የሃይማኖት አባቶችን እንዳሰቃይና እየገረፋቸው እንደሆነ ካስረዱ በኋላ ከአንድ የሃይማኖት አባት የተሰጠው ግብረ መልስ ፋኖ በእርግጥም እንደዚህ የሚያደርግ ከሆነ ለምን አስታርቁን ትሉን? አላችሁ እኛስ ከፊታቸው እንዴት እንቆማለን? በማለት ጠይቀዋል። አጎብዳጆቹ የብአዴን ሰዎችም ግፍን ለማሳየት ብለን ፍርሃት በልቦናችን እያሳደርን መሆኑን አልተገነዘብንም በማለት የሸረቡትን ሴራም እንዳከሸፉባቸው አምነዋል፣ ሲሎም የመረጃ ምንጮቻችን ገልጸዋል። በሌላ በኩል ለአማራ ፋኖ ብሔራዊ ኃይል አፋ በሃ ታሪካዊ ጥሪ እናስተላለፋለን፣ ሲሎም የእስክንድር ነጋ የሚመራው የአፈህድ ድርጅት አስታወቀም። እንነጋገር አንድ ንሁን፣ ሲሎም መግለጫ ሰጥተዋል። በጥቂቱ መግለጫቸውን አድምጠን እንመለስ። ለአማራ ፋኖ ብሔራዊ ኃይል አፋ በሃ ታሪካዊ ጥሪ እናስተላልፋለን እንነጋገር አንድ እንሁን። ግንቦት 2 2017 ዓመተ ምህረት በአማራ ፋኖ ህዝባዊ ድርጅት ማዕቀፍ ያልተሰባሰባችሁ አደረጃጀቶች ግንቦት አንድ ቀን 2017 ዓመተ ምህረት አንድ ድርጅት መመስረታችሁ መመስረታችሁን አብስራችሁናል። ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማንን ደስታ በተገፋው ህዝባችን እና የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአማራ ፋኖ ህዝባዊ ድርጅት ሰራዊት ስም ልንገልጽላችሁ እንወዳለን። ድርጅታችሁን ለመመስረት ላደረጋችሁ ጥረት እያደነቅን ቀሪ ስራዎቻችሁን ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቀቁት ተስፋ እናደርጋለን። የህዝባችን ትግል ባጠረ ጊዜና አላግባብ ባልበዛ መስዋዕትነት ከግቡ እንዲደርስ በጠንካራ አደረጃጀትና በጠንካራ የትግል መስመር ሊመራ እንደሚገባው ሁላችንም እንደምንስማማ እንረዳለን። ከዚህ አመለካከት አንጻር ሲታይ ካለ ድርጅትና የመታገያ ሰነድ ወደ ትግል ሜዳ የተመመው የፋኖ ሰራዊት በአጭር ጊዜ ከብዙ መቶ ሻለቆች ወደ አስርት ክፍለ ጦሮች ከዚያም ወደ ስምንት እዞች ከዚያም ወደ ሁለት ድርጅቶች መምጣቱ ለህዝባችን ታላቅ ስኬትና ተስፋ ነው። ይህ ዛሬ የምናወሳው ስኬት ሁላችንም የምንመኘው የህዝባችንን የነፃነትና የእውነተኛ ሰላም ፍላጎት ለማሳካት አንድ ወሳኝ እርምጃ እንደሆነ እንረዳለን። ለአንድ ዓመት ጥቂት በቀረው የድርጅታችን ዕድሜ የነበረውን ሂደት ስንገመግም ብዙ ውጣ ውረድ እንደነበረው የምናስታውሰው ነው። ይህም ያስተማረን አንድ ነገር ቢኖር የሁለቱ ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋሃደ ካልሆነም በተቀናጀ ይህም ካልሆነ ቢያንስ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑ ነው። ይህ መሆን ካልቻለ የህዝባችንን መከራ ከማሳጠር ይልቅ ወደ ማርዘም፣ ከማቅለል ይልቅ ወደ ማክበድ፣ የዘመናት ጥያቄዎቹን ከመመለስ ይልቅ ተጨማሪ ጥያቄዎችን ወደ ማዋለድ እንዲያሽቆለቁል ምክንያት እንዳንሆን ከባድ ኃላፊነት እንደተሸከምን ለአፍታም ልንዘነገው አይገባም። ስለሆነም እስካሁን የተጓዝንባቸው መንገዶች የተለያዩ ቢሆኑም ለህዝባችን ዘላቂ ጥቅሞችና ክብር ስንል ግንኙነታችን አንዱ ለአንዱ በሚኖረው እውቅና መከባበርና፣ በተቻለ መጠንም መተባበር ላይ የተመሰረተ እንዲሆን ጥሪያችንን እናቀርባለን። ምንም እንኳን በአገላለጻቸው ቢለያዩም በህዝባችን የፍትህ የመብትና የህልውና ጥያቄዎች እንዲሁም መጻኢ ዕድል ላይ ሰፊ ልዩነት እንደሌለን እናምናለን። በመሆኑም በአንድነት መንፈስና ወደ ፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ እድሎች ላይ እንድናተኩር እናሳስባለን። አማራ ፋኖ ሕዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል አፋባሃ በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ የአማራ ሕዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት እድል ከፊታችን ተደቅኗል። የህዝባችንን ሁለንተናዊ አቅም በማዋሃድ የወገናችንን ጥሪ የምንመልስበትን ጊዜ ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህም በእኛ ድክመትና አለመናበብ ግዙፉን የአማራ ኃይል በጥበብና በሐሳብ የበላይነት ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንም ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችንን እናቀርባለን። የጋራ ትግላችንን ወደ ላቀ ደረጃ ለማሸጋገር የህዝባችንን ሁለንተናዊ ሀብት በማሰባሰብ በጋራ እንሰራለን። ለተዋሃደ እንቅስቃሴ መንገዱን እንጥረግ። የዚህን እስትራቴጂያዊ ጥምረት አማራጮች ለመፈተሽ ትብብራችሁን በጉጉት እንጠብቃለን የአማራ ፋኖ ብሔራዊ ኃይል አፋብሃ ምስረታን ተከትሎ የአፋድ መግለጫም የተመለከታችሁትን ይመስላል። ወደ ጸጉር ስንጠቃ ሳንገባ መግለጫውን በበርድ አይቪው ስናየውም በጥቅሉ መልካም ይሁን ሊባል የሚችል በቆሬጥ ሊታይ የሚችል ሆኖም አግኝተነዋል። መግለጫው የእንኳን ደሳላችሁና የአንድነት ካልሆነም የትብብር ጥሪንም ይዘዋል። የአማራ ፋኖ ብሔራዊ ኃይል አፋብሃን ከእናንተ ከደሞቹ ጋር ይቅርና ከሌሎች ይል ጋርም አብሮ የመስራት ፍላጎቱን በመጀመሪያ መግለጫው በግልጽ አስቀምጠዋል። ነገር ግን የአንድነት ፍላጎት ሀቀኝነት የሚፈትሹት ወይንም ጅማሮም በትብብር ስለሆነ ለጊዜውም እዛ ላይ ማተኮሩም የተሻለ ነው እያለን ያለ ነው። ከአንድነቱ በፊት በትብብር የፍላጎቶቹን ሀቀኝነት መፈተሽ ያስፈልጋል ነው። ሆኖም ግን ከአገዛዙ ጋር ጠረጴዛ ተጋርቶም የተጻፈ መግለጫ ወይንም ከአገዛዙ ጋር የጓዳ ውል በግራ እጅ ይዞም በቀኝ እጅ ደግሞ ለአፋ አብሃ መግለጫ ከተጻፈ ምንም የማያዋጣ የፖለቲካ ነጥብ ለማስቆጠር የተደረገ ሙከራ ሆኖም ያልፋል። ስለሆነም እንደዛ እንዳልሆነ ተስፋ እናደርጋለን። በሌላ በኩል አንዳንዶቹ አማራዊ ድርጅቶችን የአማራ ፋኖ ብሔራዊ ኃይል ገና ከመመስረቱም ከአፋድ ጋርም አንድነት መፍጠር አለበት እያሉ የሚንዘባዘቡ ለትግላችን ቀና ሀሳብ ኑሯቸው ሳይሆን ከተሰላ ተልእኮ በመነሳት እንደሆነም እንጠረጥራለን። የእነዚህ ሰዎች ፍላጎት ትግላችን ከርቆም ለሚመለከቱት ማህበረሰቦች አሁንም የአማራ ትግል እየተከፋፈለ ነው፣ ህዝቡን የሚወክል ወጥና ብቁ ኃይል አሁንም የለም፣ የሚል ኢሜጅ እየፈጠሩ መቀጠል ስለሚፈልጉ ናቸው። እነዚህን ሆዳም በአዴናውያን የብልጽግናን ተልእኮ የተቀበሉን ባንዳዎችን ማዳመጥም መስማትም የለብንም። እናም እነዚህን ተከትሎ አብሮ ማሸብሸብና በአፋብሃ ታች ድረስ የሚወርድ የአደረጃጀት መዋቅር ቀሪ ስራዎች እያሉ አላስፈላጊ ጫና ከወዲሁም መፍጠር መታቀቦም ያስፈልጋል እንላለን ሲሉ በትንታኔያቸው የሚታወቁት ባህር ዳር ዊክሊክስ ገልጸዋል። በደብረ ብርሃን ወዳገኘሁት አንድ መረጃ አልፋለሁ በፍጥነት የኢንዱስትሪ ከተማ እየሆነች የመጣቸው የደብረ ብርሃን ከተማ ከሰሞኑ አንድ እጅግ አሳሳቢ ችግር ገጥሟታል። በአንጻራዊነት በአማራ ክልል እየተካሄደ ያለው ጦርነት እምብዛም ያልጎዳት ከተማዋ፣ አንጻራዊ ሰላም ያለባት ከተማ ተደርጋም ትወሰዳለች። ከሰሞኑ ግን ሰላሟ ተናግቷል። ነዋሪዎቹ ም ፍርሃት ምፍራት ገብቷቸዋል። ነገሩ እንዲህ ነው። ሰሞኑን ያለማቋረጥ ማቋረጥ ነጋዴዎችና ብር ያላቸው ሰዎች እየታገቱም እስከ አምስት ሚሊዮን ብር አያስገቡም እየተባሉ ይገኛሉ። መሰረተ ሚዲያ የደረሰው መረጃም እንደሚጠቁመው ሰዎች ያላቸው ተብሎ በሚገምተው ልክ ከሰባት መቶ ሺህ ብር እስከ አምስት ሚሊዮን ብር እየከፈሉም ይገኛሉ። ይሁንና እነዚህ ሰዎች ተሳክቶላቸው ከፍለው ተለቀው ነገሩ ይቆማል ተብሎ ቢታሰብም በየቀኑ የባንክ አካውንታቸውና ያላቸው ሀብት በተደራጀ መልኩም እየታየም ድጋሚም እየታገቱም ይገኛሉ። በዚህ ሁኔታ ያለህን ሀብት በሙሉም ወደ እነሱ አካውንት ትገለብጣለህ። የሚገርመው ለማን እንደሚላክ እንኳን ይታወቃል። የሚያሳዝነው ከእገታ ተመልሰ ይህን አካውንት በፍርድ ቤት ማሳገድ እንዳትችል ሁሉም ያደርጉሃል ያሉን የገፈቱ ቀማሽ የሆኑም አንድ ስሜ አይጠቀስ ያሉ የከተማ ነዋሪ ናቸው። አጋቾቹ መንግስታ አካላት ጭምር መሆናቸው ይበልጥ ያስፈራል የሚሉት ነዋሪዎቹም ሰላም አስከብሩ ተብሎ የተላከ ኃይልን አይን አውጥቶ በጠራራ ፀሐይ ዘራፊ ሆኖ ሲመጣ ምን ይባላል ብለውም ይጠይቃሉ። ሚዲያችን ከሰሞኑ በተደጋጋሚ የሚደርሱት ጥቆማዎች እንደሚያሳዩት በርካታ የከተማ ነዋሪዎች ከሰሞኑ እንደ አዲስ አበባ ወዳሉ ከተሞች ይህንን ድርጊት በመስጋት እየሄዱም እንደሚገኙ ተጠቁመዋል። ችግሩ በስፋት እየተከሰተ እንደሆነም አንዱ ማሳያ በከተማዋ አመራሮች ጭምር የታመነበት ጉዳይ መሆኑ ነው። በጠባሴ ክፍለ ከተማ የሁለተኛ ዙር የሚሊሻ ምረቃ ፕሮግራም ከቀናት በፊት ሲካሄድ የደብረ ብርሃነ ከተማ ተቀዳሚ ከንቲባ ከተማዋ የራሷን ሰላም በራሷ ለማስጠበቅ ሁሉን አቀፍ ርብርብ እየተደረገ እንደሚገኝ ገልጸው ሰልጣኞቹ ከዛሬዋ ቀን ጀምሮ በአካባቢያቸው የሚፈጠሩ እገታና ዘረፋ ከማህበረሰቡ ጋር በመተባበር ማስቆም አለባችሁ ብለው ተናግረው ነበር። ነገር ግን ህዝቡ ፋኖ ገብቶም ያስታክሰን ሲሉ ለተቀዳሚው ከንቲባው ተናግረው ነበር። ህዝቡ የመንግስት አካላት ናቸው ዘራፊዎቹ እያለም የፋኖ ኃይሎች ገብተው ይህንን ነገር አደብ እንዲያስይዙለት ጠይቀዋል። በመጨረሻም ሁለት ከሀገር ቤት ውጭ ያሉ ዘገባዎችን ላጋራችሁን አላብቃም። ኤርትራ ጦሯን አስጠጋች በሄሜቲ የሚመራውና ሱዳን ለሁለት ከፍሎ የራሱ መንግስት የመሰረተው የሱዳን ፈጥሮ ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃንን የባህር ኃይል ቤንዚን፣ የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙም ይታወሳል። በዚህም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎም የኤርትራን የባህር ላይ ፓይሬት ጀልቦች እኛ ፖርት ሱዳን እንከለክላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል። በዚህም የታጠቁ ድሮኖች ተጠቅመው ፖርት ሱዳን ላይ እርምጃ እየወሰዱ የሚገኘውም አርኤስ ወደ ቀጠና ያቀናው የኤርትራ የባህር ኃይል ላይ ጀልቦቹን ቀይ ባህር ውስጥ ሊያሰምጣቸው እንደሚችል ከወደ አርኤስ ሴፍ ያሉ መረጃዎች ይጠቁማሉ። በዚህ የተነሳ በቀጠናው ሰፋ ያለ ግጭት እንዳይ እንደሚንቀሰቀስ ተሰግቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት ከኤርትራ ድጋፍ ለማግኘት ወደ አስመራም አቅንተው እንደነበር የሚታወስ ነው። ምስራቅ አፍሪካ ምስቅልቅል ውስጥ ሊገባ ይችላል ተብሎ በመላው ዓለምም እየተፈራ ነው። በመጨረሻ ፑቲን ከዩክሬን ጋር ያለምንም ቅድመ ሁኔታ የሰላም ንግግር ለመጀመር ሀሳብ አቀረቡ። የሩሲያው ፕሬዝዳንት የሰላም ድርድሩም ግንቦት ሰባት በኢስታንቡል መጀመር ይቻላል ብለዋል። እውነተኛ ሰላምን የሚፈልጉ ሁሉም የሩሲያን የድርድር ጥያቄ ችላ ማለት አይችሉም ብለዋል ፑቲን። የሩሲያው ፕሬዝዳንት ለሚዲያ በሰጡት መግለጫ ሩሲያ የግጭቱን መሰረታዊ ምክንያቶች ለመፍታት ከዩክሬን ጋር ትርጉም ያለው ድርድር ለማድረግ ዝግጁ መሆኗንም አሳውቀዋል። በተጨማሪም ሩሲያ ኩርስክ ክልልን ነጻ ለማውጣት ድጋፍ ላደረገችው ሰሜን ኮሪያም ምስጋናዋን ትገልጻለች ብለዋል ፑቲን። የትራምፕ አስተዳደር በዩክሬን ሰላም ለማውረድ ላደረገው ሽምግልና ምስጋናቸውን ገልጸዋል። ሩሲያ የአውሮፓ መሪዎችን ግንቦት አንድ ወደ ሞስኮ ለመምጣት በመወሰናቸውም የደረሰባቸውን ጫናም ትረዳለች ቁርጠኝነታቸውንም ታደንቃለች ሲሉም አክለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፑቲን ያቀረቡት የቀረቡትን የድርድር ሀሳብም አድንቀዋል ሙሉ በሙሉ አዲስና በጣም የተሻሻለ አለምን ያመጣል ሲሎም በትሩዝ ሶሻል ገጻቸው ጽፈዋል ትራምፕ ድርድሩ እንዲሳካም ከሁለቱ ወገኖች ጋር መስራት እንደሚቀጥሉም ቃል ገብተዋል ሩሲያ በኢስታንቡል ድርድር ለመጀመር በቀረበው ሀሳብ ዙሪያም የዩክሬን ምላሽ እየጠበቀች ነው ሲሎም የክሬምሊን ረዳት ስፑትኒክ ዘግቧል አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ በሌሎች ዘገባዎች እስካገኛችሁ ቸራ